የመብራት ኃይል ለኢኮኖሚ መሰረት ለኢንዱስትሪ የጀርባ አጥንት ነው። የኤሌክትሪክ መቆራረጥ ወይም የኃይል አቅርቦት እጥረት በሁሉም ሕይወት ላይ አሉታዊ ተጽዕኖን ያሳድራል። የሲዳማ ርጅን ኤሌክትሪክ አገልግሎት የኃይል አቅርቦት እጥረትን ለመቅረፍና የደንበኞቹን እርካታ ለማሳደግ ኤሌክትሪክን በአንድ ቀን በሚል መሪ ሀሳብ ከሰኔ 1 እስከ 30 2017 ዓ.ም ድረስ የዘመቻ ተግባር እያከናወነ ይገኛል። ተቋሙ ከዚህ ቀደም ከአገልግሎት አሰጣጥ አንጻር ከፍተኛ የደንበኞች ቅሬታ ይቀርብበት እንደነበር ተገልጋዮች ይገልጻሉ። እዚህ ቢሮ ስትሄድ እዛ ቢሮ ይለዋል፣ እዛ ቢሮ ስትሄድ እዛ ቢሮ ይለዋል። በጣም ስቃይ ነበር። ከስርቆት አንጻር፣ ከሙስና አንጻር አገልግሎት በቂ አለማግኘት አንዴ ቆጣሪ አናወጣለንም፣ አንድ ደግሞ ከብል ችግር አለ እጥረት አለ ሲባል ብዙ ወጣቶች ነበሩ። ዛሬ ላይ የሲዳማ ሪጅን ኤሌክትሪክ አገልግሎት የመልካም አስተዳደር ችግሮቹን ቀርፎ ኤሌክትሪክን በአንድ ቀን ለተገልጋዮች ማቅረብ መቻሉ የኃይል አቅርቦት ችግርን ከመቅረፍ ባሻገር የደንበኞቹን እርካታ ያሳደገ መሆኑን ተገልጋዮች ይገልጻሉ። ኤሌክትሪክ በአንድ ቀን በሚለው ዘመቻ ቆጣሪ በአንድ ቀን ሪፖርት አደረኩኝ የሚከፈለውን ክፍያ ፈጽሜ ዛሬ ለምሳሌ አዲስ ፖይንት ኢን ታይም ወደ ቤት እየገባ ነው ያለው። አንድ ቀን ተመዘገብኩ፣ በአንድ ቀን ይገባልኝ፣ በአንድ ቀን ይገባልኝ። በጣም ቀልጣፋ የሆነ አሰራር ነበር ያየ ነው። በጣም ደስ ይላል። ይሄ ነገር አላንስ ሲደረግ እውነት አልመሰለንም፣ ግን መሬት ወርዶ ማየት መቼና የሚለው ነገር እያሰበን ነበር። ግን አሁን ዛሬ በአንድ ቀን የሚባለው ነገር መሬት ወርዶ ዛሬ አይተናል። ወዲያውኑ ግምት ተገምቶ ክፍያ እንድፈጽም ነው የተደረገው። ክፍያ ፈጽሜ እንደመጣው ከሰዓት በኋላ ያው ቁጣሪ ወዲያውኑ ተገጥሞልኛል። ትላንትና ነበር እንትን መግለጫውን እንደሰማው ዛሬ እጅ ከዛሬ አገኝቻለሁ። ከሰኔ አንድ ጀምሮ ለአንድ ወር በሚቆየው ዘመቻ በተቋሙና በደንበኞች መካከል ያለውን ክፍተት ከመሙላት ባለፈ ግልጸኝነትን ማስፈን አላማ ያደረገ ዘመቻ መሆኑን የገለጹት በሲዳማ ሪጅን ኤሌክትሪክ አገልግሎት የደንበኞች ተሳትፎና ቁልፍ ደንበኞች ኃላፊ ወይዘሮ ትዝታ አስናቀ ናቸው። 30 ቀን ውስጥ ወደ ሶስት ሺህ ደንበኞች አገልግሎቱ ተጠቃሚ ለማድረግ አስበን ነው የጀመርነው። እስካሁን 1600 ደንበኛ በላይ ደንበኞች የዚህ አገልግሎት ተጠቃሚ ሆነዋል ማለት ነውና የዘመቻው አላማ፣ ከደንበኛው ሳይድ ምንድነው፣ በቀላሉ መብራት አናገኝም ብለው የሚያስቡ የህብረተሰብ አካላት ካላት አሉና፣ እየሰበርን እንደ ሪጅን እየሰበርን የመጣ ነው ጥሩ ሁኔታ ላይ ያለን ብለን እናስባለን። በደንበኞችና በእኛ መካከል ያለውን ጋፕ ማጥበብ ነው። እንደ ተቋም ደግሞ ትራንስፓረንት መሆን ነው። የሲዳማ ሪጅን ኤሌክትሪክ አገልግሎት ዳይሬክተር አቶ አበበ ድሉ በተቋሙ አሰራር ኃይል ለማግኘት ይፈጅ የነበረውን ጊዜ እጅግ ባጠረና አሰራሮችን በማስተካከል ሁሉም ሰው የኃይል ተጠቃሚ እንዲሆን የሚያስችል አሰራር ተግባራዊ መደረጉን ተናግረዋል። አንድ ደንበኛ ጥያቄውን አቅርቦ ግምት ተገምቶለት ሂሳብ ከፍሎ ቆጣሪው እስኪገጠም ያሉት ሂደቶች አስር ቀን ይፈጃል ተብሎ ነው የተቀመጠው ይሄን አስር ቀን ወደ አንድ ቀን አወርደን ለውጥ ማምጣት አለብን በሚል ቁርጠኝነት ኃይል ፈላጊ ግለሰቦች ወደ ተቋሙ ደንበኛ ለመሆን ከዚህ በፊት የነበሩ አሳር የሆኑ የአሰራር ችግሮች ነበሩ። ለምሳሌ አንድ ደንበኛ የራሱ ቤት ከሌለው ቆጣሪ ማግኘት እንደማይቻል ነው። ነገር ግን በቅርብ ጊዜ ጀምሮ ተቋማችን ባደረገው የአሰራር ማሻሻያ መሰረት ቆጣሪ ለማግኘት የግድ የራሱ የሆነ ቤት ሊኖረው አይገባም። ተከራይ ከሆነ የአከራዩን መልካም ፍቃደኝነት በጽሁፍ ማረጋገጥ ከቻለ በራሱ ቆጣሪ መጠቀም ይችላል። የኃይል አቅርቦትን ተደራሽነት ለማረጋገጥ የመሰረተ ልማት አስፈላጊ መሆኑን የገለጹት ዳይሬክተሩ ለዚህም የሁሉም አካላት ቅንጅትና ትብብር ያስፈልጋል ብለዋል። ከተሞች እንደምናውቀው በየጊዜው በባህሪያቸው ተስፋፊ ናቸው። በየጊዜው ይስፋፋሉ። ስለዚህ ከስር ከስር የኤሌክትሪክ መሰረተ ልማቱም አብሮ ማስኬድ ስለሚያስፈልግ በተለይ የሚመለከታቸው የክልል አካላት በጋራ በመቀናጀት ይህንን መሰረተ ልማት በማሟላት ሂደት ላይ የራሳቸው አስተዋጽኦ እንዲያደርጉ በዚሁ አጋጣሚ ጥሪ ማቅረብ እፈልጋለሁ። የተቋሙን መልካም ገጽታ በማበላሸት የመልካም አስተዳደር ችግር በፈጠሩ 48 የተቋሙ ሰራተኞች ላይ አስተዳደራዊ እርምጃ መወሰዱንና ኤሌክትሪክን በአንድ ቀን የማዳረስ ዘመቻ ከሰኔ 30 በኋላም ተጠናክሮ እንደሚቀጥል ነው አቶ አበበድሎ የተናገሩት። ባለፉት 11 ወራት ብቻ ወደ 48 ሰራተኞች ላይ ከማስጠንቀቂያ ጀምሮ የደሞዝ ቅጣት፣ የደረጃ ዝቅ ማድረግ የመሳሰሉ እርምጃዎች ተወስደዋል። የዚህ ዘመቻ ዘላቂው ዓላማ ግን ባህል አድርገን ማስቀጠል ነው። ስለዚህ ከዘመቻውም በኋላ የሚቀጥል ነው የሚሆነው።